ጀምሮ አይንሽን ለማየት ብዬ እየጠበቅኩሽ ነበር። ያፊትም ሲወጣ እንዳያይን ብዬ ነው ሰወር ብዬ የተቀመጥኩት። ደህና ነሽ የኔ ልጅ? ግን ላስቀይምሽ አልፈልግም። እኔ እናንቺ በጣም ብዙ መጥፎ ደግም ነገሮችን አብረን አሳልፈናል። ግን እባክሽ ከዚህ በኋላ እዚህ ሰፈር አትምጪ። እኔ በጣም ብዙ መፍታት ያሉብኝ ችግሮች አሉብኝ። አሁን ላይ ለራሴ ማስብበት ጊዜ አይደለም። ስለ ራሴ ማሰብ ስጀምር እኔ ራሴ መጠየቅ ያለብኝ ነገር መጥቼ እጠይቅሻለሁ የኔ ልጅ። ሽ እንዴ፣ እስቲ ንገርኝ፣ ለማን ነው እየታገልሽ ያለሽው? ከራስሽ የሚበልጥ ነገር አለ እንዴ? ኤፉልጂ፣ እባክሽ አለኝ የምትዩ ነገር ሁሉ ያልፋል። ግን ሳያልፍብሽ ወደ ህይወትሽ ተመለሽ፣ ለራስሽ ኑሪ፣ ለሰው መኖር ይብቃሽ። ቆይ ለአንቺ የዝን ያህል የሚታገሉልሽ ይመስልሻ? እኔ የማደርገውን ነገር የማደርገው እንዲደረግልኝ ፈልጌ አይደለም፣ የግድ ማድረግ ስላለብኝ ነው። እኔን የሚያስደስተኝ ለንጹሐን መታገል ነው እኔ እንኳን ባልፍም ሌሎች ሰዎች በነጻነት የሚኖሩ ከሆነ አደርገዋለሁ ለእኛ ሳታስብ ይለንም እንዴ አንቺ እንዴት ስትሆኚ ሳይ እኮ ልብ ያዝናል ዳግዬም ደግሞ እህቴ ብሎ እንዲያቅፍሽ ይፈልጋል እባክሽ ልጄ እንደዚህ አታድርጊ እባክሽ ደህና ወይ በቃ ሰው እየጠበቀኝ ነው ፉዬ ይኸውልሽ በቃ ይኸውልሽ በዝምታ እንዳትቀጭኝ

እሷን ለመውሰድ መውሰድ አልታገልም። በቃ በቀላሉ ተስፋ ቆረጥክ። ስማ አንተ ፈሪ ስለሆንክና በራስ ስለማስተማመን ጨለማ ተገን አርቀ ወጋኸኝ። እኔ ግን ዳንት አይደለሁም ጠንካራ እንደሆንኩ ላሳይ ሰፈር ድረስ መጣሁ። ምን አንተ ተወቅታል በማን ወጋ አካት አስመስል። ይህን ያደረጋችሁት አንተና ቢንያም እንደሆናችሁ በደንብ ነው የማውቀው። ትሰማኛለህ እኔም ሆንኩኝ ቢኒያም ስለምትለው ነገር ምንም እናውቀው ጉዳይ የለም። ምናልባት የሁለታችንን ጸብ ተጠቅሞ ያጠቃ የሚፈልግ ሰው ካለ ብትጠነቀቅ ጥሩ። እኔ አንተን አሁን መግደል አልፈልግም። እያንዳንዱ የወሰድክብኝን ነገር እቀበልሃለሁ። አንድ በአንድ የወሰድክብኝን ሁሉ እቀበልሃለሁ። ለዛ ደግሞ በህይወት መኖሪያ ያስፈልገኛል። ጥሩ ህልመኛ ነህ አቶ ናታል። ጥሩ ፈችም ነኝ። ወንጋን በጊዜ ብትፈልግ ይሻላል። እኔ አንተን መበቀል የምፈልገው በቁም እያሉ ደግሞ በቅርቡ ጠብቀኝ። በማትጠብቀው መንገድ አጠገብህ ታገኛለህ። እና ተነስ ወደ ምትፈልግበት ላድርሰው እና ካልፈራ ግባና ላድርሳ። ሰላም ሰላም። ደህና ናችሁ ወይ? ቻናሌ ቤተሰቦቼ በሙሉ ሁላችሁንም ናችሁ። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ደህናኔ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል እንኳን አደረሳችሁ። እንኳን አብሮ አደረሰ ለማለት እወዳለሁኝ እና እንዴት ናችሁልኝ? ለቤት አዲስ ይሁናችሁ ማለት ነው። ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ እንደውም አስተያየት ኮሜንት ላይ ጻፉ፣ የኔ ቤተሰቦች ማለት ነው። የምሬ እናምላችሁላችሁን እወዳችኋለሁ እና በዓል እንዴት ይመስላል እናንተ ጋ? እኔ ጋ ያው እንደዚህ ነኝ። እንግዲህ ለጊዜው ለጊዜው ምንም ገና ገና አልሰራሁም ማለት ነው። ገና አልሰራሁም ግን ቁርስ በልቻለሁ። በዛ ላይ ስልክ እየደወልኩ ቤተሰብ እንኳን አደረሳችሁ በማለት ነኝ ማለት ነው እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን ለማለት ይወዳሉ። ይህን ለማለት ነው የመጣሁት። ምን ለመናገር ገና ስራ ምናምን አልጨረስኩ። መልካም ቀን፣ ወዳችኋለሁ።